ባንሳቶች ሄሎ ብላል ማለት ነው። ሰላም ሱመያ ነኝ ስል ዘጋችሁ ማለት ልጆች አሉ። እን እንዲ የልጁ እናቱ በተነገረኝ እድሜ ልክ የሶስት አመት እና የአራት አመት ከጀሚላ በኋላ እንዳልወለደች አውቃለሁ። ሰው የፈለገው ደረጃ ብትወዱት ምን ብትሉት የሆነ ሰዓት ላይ ሰው ራሱ አይም ዲሎውን እኮ ይችላል። ያን ሰው ትጠራጠራላችሁ ብዬ ሳስብ፣ አንደኛ እኔ በግዳር የላኳት ራሷን አትቀሪ እንኳን ብያት ነበረ። ከሰይድ ጋር እዛ ግርግር ሲፈጠር ታየውና ኔን እመጣለሁ ብያት ነበር። ሱማያ እንግዲህ አዝናን የመጣችው በአሁን ሰዓት ሰላም ከጎኗ መሆን ነበረባት፣ ያው የለችም። እና ሱመያም ስልክ ስደውላ አታነሳልኝም፣ በሌላ ስልክም ስሞክር ትዘጋብኛለች። ምን ሁነሽ ነው እያለች ነው። አሰላም አሌይኩም አራምትላይ በረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ? መወዳችሁ ማከብራቸው ስለምታበረታቱን ጀዛ ከላ ኼር ጀዛ። ዛሬ ደግሞ እንግዲህ ሰላምንና እና ሱመያን እየላችሁ ካች ብዬላቸዋለሁ። እንግዲህ ሱመያ ሰላምን አፋልጉኝ፣ ሰላም ጠፋችብኝ እያለች ናት። የዘመኑ ፍቅር እንዳይሆን የእናንተን ፍቅር ሱመያ ምን ሆና ነው ያኮረፈችው? ሰላም ምንሆና ሆና ነው ምናምን አልሽ። እኔ ራሷ አንድ ጊዜ እሷ የመን እያለች የዛኔ ፓስፖርቷ ከተቀማባት በኋላ የሆነ ቪዲዮ ሰርተሽ ነበርና ሰይድ፣ ውሸቷን ነው ሱመያ፣ ውሸቷን ነው፣ እኔና አንቺን ለማለያየት ነው፣ እሷ እኔን ስለምትፈልገኝ ነው፣ ድሮም ጀምራ እኔን ትፈልገኛለች፣ አንቺን ማለያየት የፈለገችው እሷ ለራሷ ልታደርገኝ ነው ምናምን ብሎ መጀመሪያ ላይ ሰይድ የተናገረውን ነገር አልሰማሽውም፣ ያኔ አልሰማሽውም ስልሽ ቦታ አልሰጠሽውም፣ ግን በኋላ ላይ ግን ቪዲዮ ሰራች። ሰላም ስልክ አታነሳልኝም፣ እኔም ሰዎች አለኝ እዛ ስልኳን እንኳን ከቀሟት የሰዎቹን ስልክ ሰጥቻት አለው እዛ ራሱ አልሄደችም እንዲያግዟት እና እኔ ራሱ እውነት ነው ወይ ሰይድ ያለው ነገር እውነት ሳይሆን አይቀርም፣ ሰላምና ሰይድ የሆነ ነገር ሳይኖራቸው አይቀርም። እኔ ሂጂ አላልኳትም። እሷ በራሷ ነው ተነስታ የሄደችው ምናምን ብለሽ አንዳንድ ነገሮችን ጠቅ ጠቅ አድርገሻል ማለት ነው እና ያው እሷን ቪዲዮ ብቻ ነው አንቺ የሰራሽው እና እሷን በዛሽ መሰለኝ የተቀየመችሽ። ከዛን ጊዜ በኋላ አሳልፊያት አልሰጣትም ሱመያን የሚል ነው እንጂ ያወራችሁ ስለ አንቺ ምንም ነገር ከዛን ጊዜ በኋላ አላወራችም ማለት ነው እና ያቺ ቪዲዮ ላይ ቅር ብሏታል መሰለኝ። ብዙን ጊዜ እኛ ሶሻል ሚዲያ ላይ ቪዲዮ ሲለቀቅ ያው እህትና ወንድም ራሱ ሶሻል ሚዲያ የሚሰሩ ከሆነ እህቱን በዛው በሶሻል ሚዲያ የሚተቻል ስህተት ካለባት ወንድምም፣ እንደዛ ይሄ ወንድሜ ነው ይሄ ህቴ ነው አይባልም። ብዙን ጊዜ ሶሻል ሚዲያ ላይ ማለት ነው ያው ባለ ገበና አለ፣ መሸፈን ያለበት ይሸፈናል። ግን እዛ ሶሻል ሚዲያ ላይ መጣሁን ያው ሶሻል ሚዲያ ላይ መመላለሱ ያው ሰላም ሊያስቀይምሽ አይችልም። ያው የሶሻል ሚዲያ ተጠቃሚ ሰው ስለሆነሽ ሱመያም እንግዲህ መናገር አልነበረባትም። ስሟ ራሱ በእንትን ነገር ማንሳት አልነበረባትም። አሁን ደግሞ ይባስ ብላ የየመኑ ልጅ የእሷ ሳይሆን አይቀርም እያጠራጠረኝ ነው። ካሜራ አማኖቹ እንደዚህ እንደዚያ አሉኝ። እሷ በዚህን ሰዓት መውለድ አታ እንትን አትልም። እኔ እንጃ። ሱመያ እያጠሽ እየሆንሽ ነው መሰለኝ የማይገናኘውን ነገር ከየት ወዴት ነው? ሰላምን መጀመሪያ ታቂያታለሽ፣ ድሮም ማለት ነው፣ ድሮም ጓደኛሞች ናቸው። ሰላም እውነት እዛ አካባቢ ላይ ሁና እስከ አርግዛ እስከምትወልድ ድረስ አንቺ ይሄን ሁሉ ወሬ አሰሚ፣ ሰላም ጋር ትተዋወቂያለሽ፣ የቆየ ጓደኛ ነሽ። የመን ላይ ደግሞ በደንብ ነው የምታቂ፣ የመንም በደንብ ታቂያታለሽ። እና እሷ አንቺ ጓደኛ ሁና የአንቺ ጀማ እሷን እያወቁና አብዲ ምን ምን ዩቱበር ሶሻል ሚዲያ ተጠቃሚ ሁነው መቼም በጉርጓድ ውስጥ በውስጥ እንደ ሳዳም እንትን በጉርጓድ ውስጥ ለውስጥ አትሄድ እየሄድቻ ትኖር። ረ ሱማያ ተይ ተይ። ረ እና እኔ አሁን እያጠራጠረኝ ነው። ልጅ ልጅ የራሷ ከሆነማ ምን ልትሰራ ነው የመን የምትሄደው? ሲጀመር አንቺ ወደ ኢትዮጵያ መጥተሽ እሷ የመን ምንድን ነው የምትሰራው? የማይገናኘውን ነገር ረ አራባና ቆቦን አንድ ላይ አመጣሽ ሱማያ። ረ ተይ በህግ አምላክ ራ ዛሬ ዛሬ እርግጠኛ ነኝ የምሰሪ ቪዲዮ አተሽ ነኝ ቪዲዮ እዛ ሸበጣሽ፣ እጂ የማይባለውን ነገር ነው ያልሽ። ወላሂ አረ ሰላም እንደዚህ ሙስተሂል እንደዚህ አታደርግም። እንዴት ታደርጋለህ? ያስለን ሲጀመር ደሞ ሰይድ ራሱ አብዶ ካልሆነ ጨርቁን ካልጣለ በስተቀር ሰላም ኦርቶዶክስ ና ሰይድ እንደው ሱሪን ፈጦ ቀበተውን ፈጦ መቼም ሰላም ጋር አይተኛም። ሱፋ ነከ አንቺ ብና አንቺዬ፣ ያውም በዝሙት እንጃ ከባድ ነው። እኔ እንጃ ዛሬ ስለዚህ ሸበጣሽ ነገርማ ከባድ ነው በጣም ማለት ነው። እና የባሰ እንድትርቅሽ አታደርጊያት እናንተ ጓደኛሞች በጣም ዋጋ ከፍላልሻለች። የመን ሰናሀ ላይ ስትንከራተች እዚህም ኢትዮጵያ ላይ ሆነች። ወላሂ እንደዚ አይነት ጓደኛ አይገኝም። አታ ራሱ እቺ ልጅ ያው እኔ አላቅም፣ እውነቱን ለመናገር እኔ ወንጀል አልገባም ግን እንደው አንድ ጓደኛ እንግዲህ ሱመያ ልትጠራጠር የቻለችው ምንድነው? አንድ ጓደኛ በዚህ ነሀል እንዴት ዋጋ ትከፍላለች። እንግዲህ ያው ቅርበታቸውን ካላ ሀበታች እነሱ ናቸው የሚያውቁትና እኛ በቅርብ ነው ያወቅ ናቸው፣ ብጡ ብጡ ከተጀመረ በኋላ ና እንግዲህ አንድ ጓደኛ እውነት እሷ አሁን ሱመያ ያለችው እንግዲህ እውነት ከሆነ እውነት ሰይድን ከፈለገችው ሱማያን ለማለያየት ይህን ሁሉ ዋጋ ተከፍላለች ብላችሁ ታስባላችሁ? አጥሪ እና እኔ አላቅም እኔ አላቅም እኔ አላቅም። ግን እንደ ነገሩን እስቲ አገጣጥሙት። እስቲ የመን ሄደች መጀመሪያ ጊዜ ሚሞሪው ልሰጣት ትኬት ቆርጣ የመን ሄደች። ከየመን ደሞ ተመለሰች። እንደገና ሰናሀ ደግሞ ያለችበት ቦታ ሄደች። ከሰናሀ ደግሞ ነገሮችን አመቻችታ ደግሞ ተመልሳ ወደ አዲስ አበባ መጣች። ያው ሱማያ ደግሞ ፓስፖርቷንም እንደምንም ብላ እንግዲህ በሰላም መንገድ ነው እንግዲህ ፓስፖርቱ ወጥቶ ወደ ኢትዮጵያ የገባችው ሱማያ ማለት ነው። ከዛ አርማው እንደው ጋር ለጅ ለልጁ ምርመራ ደግሞ ኢትዮጵያ የመን ተመልሳ ሄደች። ፓስፖርቷንም ተቀማች በመርከም እኔ እንጃ። ነገሮችን እንግዲህ እናንተ አገጣጥሙት እንግዲህ ከወንጀል ነጽ